አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ የጤና ምንጭ ቤተሰቦች እንደምን አላችሁልኝ? እኔ ሰላም ነኝ ይበያላችሁበት ቦታ ሰላማችሁ ብዝት ብዝት ይበልልኝ። ዛሬ ደግሞ በአዲስ ርዕስ መጥቻለሁ ማለት ነው። ይኸውም እርግዝና መቼ ይፈጠራል፣ የእርግዝና ምልክቶቹ፣ እርግዝና እስከተፈጠረ በኋላ ምን ምን በሽታዎች ይከሰታሉ፣ አብረው ተያይዘው የሚመጡ በሽታዎች ምን ምን አሉ የሚለውን ነገር፣ ምንስ ጥንቃቄ ማድረግ አለብን የሚለውን ነገር አብረን በዚህ ቪዲዮ የምናይ ነው የሚሆነው ይህን ቪዲዮ እስከ መጨረሻው ድረስ በመከታተል በፔጁ አዲስ ከሆናቸው ሰብስክራይብ ላይክ እንደዚሁም የዶ ምክቷን በመንካት ቤተሰብ ሁኑ እላለሁ ማለት ነው። እንግዲህ እርግዝና መቼ ይፈጠራል የሚለውን በትንሹ ስንመለከት ማለት ነው፣ በትክክል እርግዝና ሊፈጠር የሚችሉበት ቀናቶች ኦቭሌሽን የሚከናወንበት ቀን ናቸው ማለት ነው። ይህ ኦቭሌሽን መቼ ነው የሚፈጠረው የሚለውን ነገር ስንመለከት ደግሞ ኦቭሌሽን የሚከሰትበት ቀን አንዲት ሴት ልጅ የወር አበባ ካየችበት የመጀመሪያው ቀን ጀምሮ በመቁጠር አስራ አራተኛው ቀን ላይ እርግዝና ይፈጠራል ማለት ነው። ስለዚህ ከፍተኛ የማርገዝ እድል የሚኖርባቸው ቀናቶች የወር አበባ በኋላ ባሉ ከስድስት እስከ ስምንት ቀናቶች ነው ማለት ነው። የወር አበባው ለመቁጠር ከአራት እስከ ስድስት ቀናት የሚፈጅባት ከሆነ ነው ማለት ነው አስራ ሁለተኛው ቀን ላይ የምታረግዘው ማለት ነው። ኖርማል ፔሪድ የምታይ ሴት ላይ የሚከሰት ውዴት ነው ማለት ነው። አንዲት ሴት ልጅ በሀያ ስምንት ቀን በሀያ ስምንት ቀን በምታይ ከሆነ እነዚህን ሂደቶች ታከናውናለች ማለት ነው በቀን ከመጀመሪያው ከአንድ እስከ አምስተኛው ቀን ፔሬድ የሚፈስበት ቀን ነው እርግዝና ምንም አይፈጠርም ከስድስት እስከ ዘጠነኛው ቀን በአንፃሩ እርግዝና የማይፈጠርበት ቀን ነው አልፎ አልፎ አንዳንድ ሴቶች ላይ ሊፈጠር ይችላል ግን እርግዝና አይፈጠርም በእነዚህ ቀናቶች ማለት ነው ከአስር እስከ አስራ ሁለተኛው ቀን እርግዝና በአንፃሩ ይፈጠራል ማለት ነው ከአስራ ሁለተኛው ቀን እስከ 16ተኛው ቀን ድረስ እርግዝና በስነ ስርዓቱ የሚፈጠርበት ቀናቶች ናቸው ማለት ነው። ያ ማለት ፈርቲላይዜሽን በስነ ስርዓቱ የሚከናወንበት ቀን ነው ማለት ነው። ሌላው ከ16 እስከ 19ኛው ቀን ድረስ በአንጻሩ እርግዝና ይፈጠራልም አይፈጠርም ተብሎ የሚገመትበት ቀን ነው። ከሀያ እስከ ሀያ ስምንተኛው ቀን እርግዝና በፍጹም አይፈጠርም ማለት ነው። እነዚህን ውዴት በመከተል አንድ የሴት ልጅ እርግዝና መከላከል ትችላለች ማለት ነው። የወሊድ መቆጣጠሪያን ባትጠቀምም እነዚህን ውዴቶች በመከታተል እርግዝና መከላከል ትችላለች ማለት ነው። ኖርማል በሀያ ስምንት ቀን በሀያ ስምንት ቀን የምታይ ከሆነ ማለት ነው። ሌላው እርግዝና ምልክቶች ምን ምንድ ናቸው የሚለውን ነገር በትንሹ ስንመለከት የመጀመሪያው የወር አበባ መቅረት ነው ማለት ነው። ከዛ በኋላ ማቅለሽለሽ ይመጣል፣ ማስታወክ ይመጣል። በተለይ ጧት ጧት ላይ ቮሚቲንግ አለ፣ ወደ ላይ የማለት ስሜት አለ ማለት ነው። ሌላው ድካም ስሜት፣ ሰውነቷ የመድከም ስሜት አለው። የጡት መለስለስ እንደዚሁም የጡቷ መጨመር ስሜት አለ ማለት ነው። ሌላው ደግሞ ሽንት ሽንት ማለት ስሜት አለ። ያ ማለት ፊኛ ላይ የሽንት ፊኛ ላይ ጫና ስለሚኖር ማለት ነው። የማለዲያ ህመም ጧጧት ላይ እንደዚሁ ህመም አለ፣ የማለዲያ ህመም ማለት ነው። የምግብ ፍላጎት መቀነስ፣ የምግብ ማስጠላት፣ መሽተት ስሜት አለ። እንደውም አንዳንድ ሴቶች ላይ ከእርግዝና በፊት የሚጠሉትን ምግብ እንዲወዱ ያደርጋሉ ማለት ነው። ደግሞ ሌላ ምግብ እንዲያምራቸው ያደርጋል ማለት ነው። ለምሳሌ አፈር እንደዚህ አይነት ነገር የሚወዱ የሚያምራቸው ሴቶች አሉ ማለት ነው። እነዚህ እነዚህ ነገሮች ይከናወናሉ ማለት ነው። ሌላው የምግብ ፍላጎት መቀነስ ነው። እነዚህን ካየን ማለት ነው በእርግዝና ወቅት ምን አይነት ህመም ሊከሰት ይችላል የሚለውን ነገር ደግሞ ስንመለከት የመጀመሪያው ሄሞሮይድ ወይም ክንታሮት ሊከሰት ይችላል ማለት ነው። በሰፊ በሰፊ ከአስር ሴቶች ዘጠኙ ሴቶች ላይ ይከሰታል ማለት ነው። ይሄ ሄሞሮይድ ማለት ነው። ሌላ የመተንፈሻ ችግር ሊያመጣ ይችላል ማለት ነው። አልፎ አልፎ አንዳንድ ሴቶች ላይ ማለት ነው የሆድ ድርቀት ሊያመጣ ይችላል ማለት ነው። የሆድ ድርቀቱ ደግሞ ከሆሮይድ ጋር ወይም ከክንታሮት ጋር የተያዘ ነገር ማለት ነው። የማያቋርጥ የራስ ምታት አለ ማለት ነው። በተለይ ጧጧት አካባቢ ላይ ኃይለኛ የሆነ የራስ ምታት ሊከሰት ይችላል። ይህም በሆርሞኑ መለዋወጥ ምክንያት የሚመጣ ነው ማለት ነው። ሌላው የቆዳ ማሳከክም እንደዚሁ አለ ማለት ነው። አልፎ አልፎ አንዳንድ ሴቶች ላይ የቆዳ ማሳከክ እንደ ሽፍታ ነገር ሊመጣባቸው ይችላል። የስሜት መለዋወጥ፣ አንዳንድ ሴቶች ላይ በጣም ብስጩ ይሆናሉ፣ አንዳንድ ሴቶች ላይ ብሎም በጣም ደስተኛ ይሆናሉ ማለት ነው። ይሄ ከነርቭ ጋር የተያዘ ነገር ሆርሞኑ እና ከነርቭ ጋር የተያዘ ስሜት ስለሚኖር ነው ማለት ነው። ሌላው የእግር የእጅ ማበጥ ነው ማለት ነው። አልፎ አልፎ አንዳንድ ሴቶች ላይ እንደዚሁ እግራቸው እጃቸው ያብጣል። ይህም እንደዚሁ ከሆርሞኑ ጋር ኤስትሮጂን ከሚባለው ሆርሞን ጋር የተያዘ ነገር ነው ማለት ነው። ሌላው በብልት ሄደ መፍሰስ ሊያጋጥም ይችላል። አልፎ አልፎ የእይታ ብዥታ እንደዚሁ ማጣት ብዥ ብዥ ማለት ማለት ነው። እይታ ማጣት ብዥ ብዥ ማለት ስሜት፣ እነዚህ እነዚህ ነገሮች ሊከሰቱ ይችላሉ ማለት ነው። እነዚህ ነገሮች ከተከሰቱ ቶሎ ወደ ሕክምና ቦታ መሄድ ነው ማለት ነው። አንድ ሴት እርግዝ እና መኖሩን ካወቀች፣ እርግዝና መፈጠሩን ካወቀች በአራተኛው ሳምንት ጀምራ ክትትል ማድረግ አለባት ማለት ነው። ለልጁም ለእሷም ጤንነት ሲባል ማለት ነው። የደም ማነስ ሊያጋጥማት ስለሚችል እነሱ ነገሮች እየሄድች ክትትል ማድረግ አለባት ማለት ነው። ቢያንስ በሳምንት በወር እንደዚህ ከሆስፒታል መራቅ የለባትም ማለት ነው። እንደዚሁም ደግሞ ኤክቶፒክ የተባለ ከማህፀን ውስጥ እርግዝና ሊፈጠር ስለሚችል እሱንም እንደዚሁ ቼክ ማድረግ ባልትራሳውን ግዴታ ነው ማለት ነው። ሌላ አመጋገብ ማስተካከል እርግዝና ከተፈጠረ በኋላ አመጋገብ ማስተካከል፣ መኝታ፣ እንቅስቃሴ እነዚህ እነዚህ ነገሮች ማስተካከል አለባት ማለት ነው። ለምሳሌ አመጋገብ ላይ ስንሄድ ፋይበር የበዛባቸው ምግቦችን መውሰድ ያለባት ማለት ነው። አትክልት ነገሮችን በደንብ መውሰድ ያለባት ማለት ነው። ፈሳሽ ነገሮችን መውሰድ ያለባት ማለት ነው። አተኛኘት ላይ ደግሞ ስንመለከት ደግሞ በሁልጊዜም በግራ ጎኖ መተኛት አለባት ማለት ነው። ምክንያቱም ወደ ልጁ ምግብ እንዲደርሰው ማለት ነው። በቀኛ ከተኛች ለልጁ ምግብ አይደርሰውም ማለት ነው። የተወሰነ እንትን ሊልበት ይችላል ማለት ነው። ሊቋረጥበት ይችላል ማለት ነው። ስለዚህ እነዚህን ነገሮች ማድረግ አለባት ማለት ነው። ከዛ በተረፈ ደግሞ ያው ከሆርሞን ጋር ተያይዞ የሚመጣ ጭንቀት ነገር ስላለ እሱን ነገር በስነስርዓቱ ማስወገድ ያለባት ማለት ነው። እነዚህን ነገሮች በጥንቃቄ መከታተል አለባት። እንደዚሁም ደግሞ ሆስፒታል በሳምንት በአስራ አምስት ቀን መጎብኘት አለባት ማለት ነው። በዚህ ቪዲዮ ላይ እንደዚሁ ጥያቄ ካላችሁ ኮመንት ሴክሽን ላይ ያስቀምጡልኝ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሆኑ።